ሰላሙ አለይኩም ወረህመቱላህ ተዓላ ወበረካቱሁ። የአዲስ አበባ እስልምና ጉዳዮች ከፍተኛ ምክር ቤት በውስጡ ካሉት 11 መካነ መቃብሮች ውስጥ ይህ አሁን ያለንበት ቦታ በወረዳ 6 ጉለሌ ክፍለ ከተማ ላይ ይገኛል። ከዚህ በፊት በነበረ ሁኔታ ወደ 150 ሺህ የሚሆን ካሬ ለመቃብር ወይም ደግሞ ለመካነ መቃብርነት ተሰጥቷቸው ነበር ተባለ። ግን በተለያዩ ቢሮክራሲዎች ወይም ደግሞ በተለያዩ የማይመቹ ነገሮች የተነሳ በአሁን ሰዓት ላይ ይዞታው 80 ሺህ ካሬ ብቻ ሆኗል ተባለ። የዚህ ቦታ ታሪክ ስናስቀምጥ ከመጀመሪያ እንግዲህ በ1988 አካባቢ ወደ 150 ሺህ ካሬ ካርታ ፍቃድ ያገኘ ነው። ከዛ በኋላ ድጋሚ ተሻሽሎ 185000 አግኝተናል። ዛሬ ከ185000 ካሬ በመነሳት ይሄንን 185000 እየተቆራረሰ እየተቆራረሰ ህጋዊ ባልሆነ መልኩ ወደ 80000፣ አሁን ያው ዲጂታል ካርታ አግኝተናል። ዛሬ ያው እዚህ የተገኘ ነው በጉለሌ ክፍለ ከተማ ወረዳ 6 የሚገኘውን አማን አምባ መካነ መቃብር የወሰን ችካል ለማስቸከን ነበር። ይህንን ቦታ በሚመለከት ይህን ቦታ ብቻ ሳይሆን በአጠቃላይ አዲስ አበባ ውስጥ ያሉ የመስጂድ ቦታዎችን ስንመለከት ሁሉም የደሞቻችን ዋጋዎች ናቸው። ብዙ መስዋዕትነት ተከፍሎባቸው የሚገኙ ናቸው። እኛ እንደሌላው ከወንዝ እስከ አስፓልት ድረስ ብለን የምንይዘው ወይም ደግሞ አስፓልት ወንዝ ድረስ ብለን እያካለን ነው ቦታ የለንም። ወይም ደግሞ ጥይት ተኩሰን ድምፁ እስከተሰማበት ድንጋይ ወርውረን እስከደረሰበት ብለን ከልለን የያዝነው ይዞታ የለንም። እያንዳንዱ ቦታዎች የደም ዋጋ ተከፍሎባቸው መስዋዕትነት ተከፍሎባቸው የተያዙ ቦታዎች ናቸው። እንደ ትውልድም እንደ ተቋምም እኛ ጋር እስከደረሰ ድረስ እኛ እየሰራን ያለ ነው። አባቶቻችንን በዛ ደም ዋጋ ያቆዩልንን ቦታ የማስከበር ስራ ነው እየሰራን ያለ ነው እና ዛሬም እየሰራን ያለ ነው። ተመሳሳይ ነገር ነው። ይህንን ቦታ ስንመለከት ከዚህ ቀደም የነበረው ይዞታ አሁን እየከለን ነው ወይም ደግሞ እያጠር ነው ካለ ነው ይዞታ እጥፍ የነበረ ቦታ ነው። ነገር ግን በነበረ የመንግስት ቢሮክራሲ እና ይገጥሙን በነበሩ አንዳንድ ፈተናዎች ምክንያት በምንፈልገው መጠልክ ወይም ደግሞ ዋጋ ከፍለን በያዝ ነው ይዞታ መጠልክ መያዝ አልቻንም፣ ማስከበር አልቻንም። የሆነ ሆኖ ግን አሁንም ድረስ እስቲል ዛሬ እያስከበርን ወይም ደግሞ የወሰን ችካል እያስቸከልን ባለንበት ሰዓት እንኳን ቀላል ነገሮች አይደለም እየገጠሙን ያሉትና በዚህ ፈተና ውስጥ ሆነን በካርታው የተቀመጠልን ይዞታ ለማስከበር የወሰን ችካል እያስቸከልን ያለ ነው። ስለ መቃብር ቦታ አሁን እኔ ብዙ መሸቃ ደርሶብን ዛሬ ለዚህ መብቃታችን አልሐምዱላ። ይሄንን ቦታ የኛ ቦታ ነው። ሀጅ ሙር ገነቴ ይሄ ዛፍ ሲተከል እዚህ ጋር አካባቢ ጥበቃ አስቸግሮን፣ እሳቸው መጥቶ ይሄ ዛፍ አተክሉም ትከሉ በሚለው ተከራከሩና እኔ ሰው ሊቀብር ነው መንግስት የሰጠኝ ይሄ ዛፍ ዳር ዳር ላይ ገደል የሚሆነው ትከል፣ ይሄኛው እኔ ተክላለሁ። አይ ዛፍ ተክላለሁ ካልክ በሰነድ እንፈራረም ብሎ ሲሉ አልፈርምም ሲል ክ አለም አለሁ ብሎ አሉት። በዛ ተመለሰ። የምታዩት ዛፍ ከኋላችን ይሄ ቦታ በሙሉ ይዞታ ከዚህ ወንዝ ወዳኛ ወንዝ ድረስ በአማን አምባ በመካነ መቃብር የተካተተ ቦታ ነበር። ቢስምላህ አልሐምዱሊላህ። እኔ ሙሉቀን ሐሺም እባላለሁ። የጉልሌ መካነ መቃብር መቀጣያና ቀጭኔ አካባቢ በወረዳ ስድስት የሚገኝ ነው። ተወልጄ ያደግኩት እዚህ ነው። መካነ መቃብሩ ይሄ ቦታ ስናስከብር አባቶቻችን ብዙ መስዋዕት እንከፍለው በብዙ መንት መከራ ብዙ መከራ ይተናል። አንድ ሊታጠር ይመጣል። በቀበሌም በተለያዩ እንትኖች እየተስተዋጉለ ከብዙ ጊዜ በኋላ ነው ዛሬ የወሰን ችካል እያስቸከለ ያለ ነው። ከ1987 ጀምሮ የቀብርና የቂርአት እንደዚሁም የሰላት አገልግሎት እየሰጠ ያለ ተቋም ነው። ይሁንና አገልግሎት እየሰጠ ቢሆንም ሕጋዊ የይዞታ ማረጋገጫ ስላልነበረው የተለያዩ ችግሮች ሲደርሱበት ነበረ። የመሬት ወረራ እየመጣ ሲከላከሉ ነበር። የአካባቢው ነዋሪዎች የተለያዩ የአነስተኛ እና ጥቃቅን ሰፋሪዎች ይመጡ ነበረ፣ የቤት ማህበራት ይመጡ ነበረ። እነዚህን ግን የአካባቢው ማህበረሰብ ነው ሲከላከል የኖረው ማለት ነው። ይህንን ተከላክሎ ረዥም ያመት ጥያቄ ነው እዚህ የነበረው። የተለያዩ ከንቲባዎች በተፈራረቁ ቁጥር እዚህ የአማን አምባ መስጂድ እና መካነ መቃብር ላይ የተለያዩ ውሳኔዎች ሲያሳልፉ ነበረ። የመጨረሻ ትልቁ ውሳኔ ብለን የምናስበው በከንቲባ አርከበ ቁባይ ዘመን የተወሰነው ውሳኔ ነው። እሱ ላይ ሁለት ውሳኔዎች አሉ። አንደኛው ውሳኔ ምንድን ነው የሚለው 185 ሺህ ካሬ ቦታ እንዲሰጣቸው አንደኛው ነው። ሁለተኛው ደግሞ ቦታውን መጥተው ካዩ በኋላ 185000 ካሬ ስለማይሞላ ያለው ቦታ በሙሉ ተለክቶ ካርታ ተሰርቶ ይሰጣቸው የሚል እኛ እጅ ላይ ያለ የጉለሌ ክፍለ ከተማ አስተዳደር መሬት ልማት ማኔጅመንት ውስጥ አለ። ይሄ እያለ ባለበት ሁኔታ ግን የጉለሌ ክፍለ ከተማ አስተዳደር በተደረገው ተደጋጋሚ ጥያቄ የሰማንያ ሺህ ካሬ ካርታ አዘጋጅቶ ሰጥቶናል። የሰማንያ ሺህ ካሬ ቦታ አዘጋጅቶ ሲሰጠን ስንት ይቀራል ማለት ነው? መቶ ሁለት ሺህ ካሬ ይቀራል። ሌላ በአቶ አርከበ ቁባይና በካቢኔዎቻቸው ቃለ ጉባኤ የተፈረመ አንድ ደብዳቤ ደግሞ ምን ይላል? አንድ መቶ ሰማንያ ሁለት ሺ አንድ መቶ ሰባት ካሬ፣ አንድ መቶ ሰማንያ ሁለት ሺ አንድ መቶ ሰባት ካሬ ተሰርቶ ካርታ ይሰጣቸው የሚል የካቢኔው አጠቃላይ ቃለ ጉባኤ ተፈርሞ እኛም እጅ ላይ ያለ የጉለሌ ክፍለ ከተማ አስተዳደር ጋርም አለ። ይሄ ባለበት ሁኔታ ነው እንግዲህ የ80ው ሺህ የተሰጠን 80 ሺውንም የተቀበልንበት አንደኛውና ዋነኛው ምክንያት ቅድም እንዳልኩት ከ1987 ጀምሮ የቀብር አገልግሎት እየሰጠ ስለነበረ ሕጋዊ የማረጋገጫ ካርታ ስላልያዝን ቀብር የጀመርንባቸው አካባቢዎች ላይ በጣም ብዙ ለዓይን የሚዘገንኑ ለመስማት የሚያስጸይፉ ተግባራት ይፈጸምበታል። የቀበርናቸው እናቶቻችን አሉ፣ አባቶቻችን፣ ወንድም እህቶቻችን አሉ፣ ጓደኞቻችን እንቀብረናል። በእኛ እድሜ እንኳን እነሱ የተቀበሩበት ቦታ ላይ እንዳልኳችሁ ቦታው በጣም ሰፊ ነው። ያለው የጥበቃ ሁኔታ ደግሞ በጣም አነስተኛ ነው። በዚህ ምክንያት ቦታው ሰዎች ይጸዳዱበታል። ቅርብ ላይ ያሉ የአካባቢው ነዋሪዎች የእስልምና እምነት ተከታይ ባለመሆናቸውና ቦታው ቸል የተባለ ስለመሰላቸውም ቦታው ላይ ይጸዳዱበታል ቆሻሻ አምጥተው ይደፉበታል። ፍሳሽ ቆሻሻም በዛ በኩል እንዲሄድ የማድረግ ሁኔታ ነበረ። የአካባቢው ሰዎች ግን በተለያዩ ጊዜያት የማጽዳት ስራዎችን በእንጨትም በምንም የመከለል ስራዎችን ይሰሩ ነበረ። ነገር ግን ትክክለኛ አጥር ለማጠር ህጋዊ ካርታ አልነበረው። በጣም ብዙ ችግር አለ። ከዚህ በፊት የገለጹት ወንድሞች አለ ብዙ ተጽዕኖ አለው። እንደዚህ በቀላል የሚገለጽ አይደለም ተጽዕኖ ከ ሰፈር ኮሚቴ አንስቶ እስከ በላይ ባለስልጣኖች ድረስ የአካባቢ ኮሚቴዎች አሉ። የልማት ኮሚቴ እዚህ አካባቢ ሰው ላይ ብዙ ተጽዕኖ ሲያደርጉ ነው ያሉት። አንዱ ተጽዕኖ መገለጫው መካነ መቃብር ላይ መጸዳዳት ነው። የመጀመሪያ ለአካባቢ ሙስሊም ንቄታቸውን የሚገልጹት አንዱ ይሄን በማድረግ ነው። ከዚህ በፊት ምናልባት በ1991 አካባቢ እንደዚህ ይሄን መቃብሩን እናጽዳ ተብሎ የእንጨት ችካል ቸክ ነበረ ሳምንት አልቆየም አዳሩን ተነቅሎ ነው የሚያደርገው በየቀኑ በየቀኑ ያ ማለት ማህበረሰቡ ሙስሊሙን ያገለለ ባመራር የተደገፈ አመራሩ እንደሚደግፋቸው ነው የምናውቀው ዛሬ ግን አልহামዱሊላ መጅልስም ጆሮ ሰጥቶን በደም አዳምጦን ችግሩን ወርዶ የዛሬ አመት ባጋጣሚ አመት አካባቢ ነው ሀላፊዎቻችን መጥተው እዚ አካባቢ በደንብ አስጎብኝተናቸው ጆሮ ሰጥተው ይሄ አጥር እንዲጀመር ያደረጉት ወጥተው ወርደው በማየት ነው፣ በመስክይታቸው የተገነዘቡት ነበረ። ያን ቃል የገቡልን ነገር ደግሞ ተግባራዊ እያደረጉት ነው። አልሐምዱሊላህ ነው። ይሄ የወሰን ችካል መቸከሉ ለኛ አንደኛ እዚ ተወልዶ ላደግ ነው ራሱ በጣም ስጋት ላይ ነበርን። ችካል መቸከሉ አንደኛ ድንበራችን እናውቃለን። ይዞታችን እናውቃለን። ከዚህ በኋላ ላለብን ኃላፊነት ይበልጥ ከበፊቱ ይበልጥ ተዘጋጅተን እንጠብቃለን። ያው ቀጣይ ስራው አሁን ያው መንግስትም፣ የወንዝ ዳርቻ ላይ ልማት መንገድም ጀምሯል። ይሄም ተቋም መንግስት የሚያወጣቸውን የልማት እንቅስቃሴዎች እንደግፋለን፣ ተባብረንም እንሰራለን። ይሄንኑ ታሳቢ ባደረገ መልኩ ይህን እዚህ ቦታ ላይ ያገኘነውን ቦታ ደግሞ በተጨማሪም እኛም በማልማት የሙስሊሙ ማህበረሰብ እንደዚህ አካባቢ አይደለም፣ የአዲስ አበባ ሙስሊም ማህበረሰብ ብሎም የኢትዮጵያ ሙስሊም ማንኛውም ቢመጣበት ሊደሰትበት የሚችል ሊሰግድበት የሚችል በከተማ ደረጃ ታዋቂ የሆነ መስጊድ መገንባት አለበት። አላማውም ቀጥ ያለው ራዩም ይሄ ነው። የቀብር ቦታ ራሱን ያስከብራል። በተጨማሪም ደግሞ ማልማት የሚገባው ደረጃ አልምቶ ትልቅ መስጊድ መገንባት አለበት የሚል ራእይ ነው፣ ተቋሙ ሰንቆ እየተጓዘ ያለ በተለያዩ ጉዳዮች ይህንን ይዞታውን እያጣ ሄዶ በዛሬው በተገኘንበት ወይም ደግሞ በዛሬው ቀን 80 ሺ ካሬ ሜትሩን በህጋዊ መንገድ የወሰን ማካለሉን ስራ እየተሰራ ይገኛል። ትልቁና ካለን የሙስሊም መካነ መቃብር አንዱ ቦታ ነው እና ይህ ቦታ ለረጅም ጊዜ እንደ ባለቤት አልባነት አጥር ድንበር ሳይሰራላት የአየር ካርታም ሆነ ወድራን ካርታ ሳይሰራ የቆየ ሲሆን አሁን ላይ ከረጅም ጊዜ ከመመላለስ ወይም ደግሞ ከረጅም ጊዜ ከአካባቢው ነዋሪው ሙስሊም ማህበረሰብ ትግል በኋላ ቅርብ ጊዜ የዲጂታል ካርታም ሆነ የአየር ካርታ ሙሉ በሙሉ ተረክበን አሁን ላይ ወደ ድንበራችን የማስከበር ዛሬ ላይ በተለይ ዛሬ ላይ ድንበራችንን በችካል ካርታ፣ በተሰጠን ካርታ መሰረት የወሰን ችካል እያሰራን ያለ ነው። ቀጣይ ላይ የተሰጠንንን የወሰን ችካላችንን መሰረት አድርገን ወይም ካርታችን መሰረት አድርገንን ያለንን ሀብታችንን ድንበር የማስከበር ሂደት ነው የምናካሄደው፣ ማለት ነው። አሁን የተወሰነልን 182 ሺ ካሬ ቢሆንም የተሰራልን ደግሞ 80 ሺ ቢሆንም የተቀበል ነው። ለምንድን ነው ያንን ቆሻሻ ለመከለል እንዲያስችለን ነው፣ ካርታውን የተቀበል ነው። እና ካርታውን ብንቀበልም ሌሎች ጥያቄዎች ግን አሉብን። ለምሳሌ በስተ ምስራቅ በኩል ያልተካተተ ቦታ አለ። ለሁለት ነገር ተብሎ እኛ ጥያቄ አቅርበንበት ዝም ብለናል፣ ማለት እየተከታተልነው ዝም ብለናል ስንል፣ አንደኛ የወንዝ ዳርቻ ልማት ይነካዋል በሚል የወንዝ ዳርቻው ልማት እየለማ በደንብ ተቃርቧል። አሁን ወደዛ አካባቢ እሱን ይነካዋል አይነካውም የሚለውን ካረጋገጥን በኋላ ለከተማም ለክፍለ ከተማም ያስገባናቸውን ጥያቄዎች የመከታተል ስራ እንሰራለን። ሌላ ደግሞ በታፔላ ላይ የጠበቅናቸው ቦታዎች አሉ። እነዛም ላይ የካተትልኝ ጥያቄ ያስገብተናል። እነሱ ላይ የምንሄድበት ይሆናል። ዛሬ ግን በተቀበልነው ነው የ ሰማኒያ ሺ ካሬ ሜትር ላይ የወሰን ማካለል ስራ እየሰራን ያለ ነው። የወሰን ማካለሉ ከዚህ በፊት ተጀምሮ ነበረ። ተጀምሮ የወሰን ማካለሉ እንደምታዩት ትንሽ ሰፋ ያለ ቦታ ስለሆነ በጥቂት ባለሙያ የሚስተናገድ ባለመሆኑ ጥለውት ሄደው ነበረ። ያንን ጥለውት የሄዱትን ዛሬ መጥተው እየጨረሱ ነው ያሉት። ከዚህ ጎን ለጎን መታወቅ ያለበት የአዲስ አበባ ከተማ እስልምና ጉዳዮች ከፍተኛ ምክር ቤት የተወሰነ ገንዘብ በጀት ሰጥቶናል። ትንሽ ቦታ ለማጠር ነው የሚሆነው የተሰጠን ገንዘብ ማለት ነው። ትንሽ ቦታ አጥረን እነዛን ቆሻሻዎቹን የመከላከል ስራ ወረራውንም ሰው አይኑ ወደዚህ እንዳይጥልብን ለማድረግ ነው እያጠርን ያለነው ይዞታችንንም ለማስጠበቅ ነው። መንግስት የሰጠን እንድናለማው ስለሆነ ወደ ልማት እየገባን ያለነው። ለመጀመሪያ የተሰጠን ትንሽ ገንዘብ ነው። ከዚህ በኋላ በጣም ብዙ ነገር እንጠብቃለን። የዚህ አካባቢ ማህበረሰብ ሙስሊም ለፍቶ አዳሪ ነው፣ በላቡ አደር ነው፣ የቀን ሰራተኛ ነው፣ በተለያየ በሙያ የሚያድር አካባቢ ነው። ግን ያም ሆኖ ራሱን ዝቅ አድርጎ ያየ ጅሃድ ነው፣ በደንብ እየተዋደቀ ራሱን እየተከላከለ ቦታውን አስከብሮት ኖሯል። አሁን ግን የምንፈልገው ፈልገው ይሄ ቦታ መልማት አለበት። በጣም ለአዲስ አበባ ቅርብ የሆነ ቦታ ነው፣ መሰረተ መልማት ግን የለውም። ይሄ ያያችሁት መሬት መስጊድ ወደ መስጊድ የሚያስገባው እንዳይታጠር መንገድ እንዳይወጣ በወረዳው ባለስልጣን ታግዶ ነበር። አንድ የዚህ አካባቢ መስራች ለኛ መለያችን ነው ዳውድ ሁሴን ይባላል። ማንም ያውቀዋል። መለዮ ነው። ታስሮበታል። ይሄ መንገድ ወጥቶ ኮብልስቶን በመነጠፉ ታስሮ ብዙ ነገር ተደርጎ ነው የተፈታው። እንደ ተቋም እኔ ጉለሌ መካነ መቃብርና አማን አምባ መካነ መቃብር ሰራተኛ ነኝ። ቆፋሪ ካዲም ነኝ። እንደዛ ሆኖ ግን ሌላ ቦታ ካሉት ካዲም ቦታዎች እዚህ ቢጀመር፣ ከመካነ መቃብር እዚህ ቢጀመር እና አካባቢ ምቹ ነው። ገና ድንግል መሬት ነው። እዚህ የአዲስ አበባ ሙስሊሞች በአጠቃላይ መጥተው ወደዚህ አይተው ቢሰሩና ወደዚህ ወደዚህ ቢላክ አዲስ አበባ እስልምና ጉዳዮች ወደዚህ ቢልክና ወደዚህም ካዲምነታችን ብንጀምር ወደ ልማት ቢገባልን መስጂዳችን ብለን መቃብሩ ወደ ልማት እንዲገባ እጠይቃለሁ። ምናልባት በአጠቃላይ ቦታውን አሁን የተሰጠነን ይዞታ የማስከበሩ የመጀመሪያው ስራ ነው የሚሆነው። ከዛ ውጪ ቦታው ካለው ስፋት አንጻር ከሚጠበቅብን አንዱ ማልማት ነው። ቦታው ብዙ ግልጋሎት ይሰጣል። ቦታው ላይ መስጂድ አለ፣ መካነ መቃብር አለ። ሌሎች መስጠት ያለባቸው ሙስሊም ማህበረሰብ፣ የአካባቢ ማህበረሰብ የሚፈልጋቸውን ግልጋሎቶች ለመስጠት፣ ያው እንደ ተቋም የሚፈልገውን ነገር ለማድረግ፣ የአካባቢ ማህበረሰብ በመደገፍ ደረጃ በዚህ አጋጣሚ የአካባቢ ማህበረሰብ ያለ ተቋም እርዳታና ድጋፍ በጣም ብዙ ነገሮችን አድርጓል ረዳት ባልነበረው ጠይቆ እያጣ በነበረበት ተጨባጭ ተከልክ እያለ ወይም ደግሞ ዝም ተብያለሁ ብሎ የተዋቸው ነገሮች አልነበሩም። እና አሁን ደግሞ ምናልባት ተቋሙ አሁን የተሻለ ደረጃ ላይ ይገኛል ብለን እናስባለን። እንደተሰጠን የስራ ኃላፊነትም ደግሞ እኛም ያቅማችንን አድርገን ቦታውን የማልማት ስራ እንሰራለን ከዚህ በኋላ ባለ ሁኔታ ኢንሻላህ የአዲስ አበባ ስልምና ጉዳዮች ከፍተኛ ምክር ቤት የተለያዩ አመራሮች መጥተው ይህንን የወሰን ማስከበር ስራ በአካል ተገኝተው ለመታዘብ ችለዋል። የአዲስ አበባ ስልምና ጉዳዮች ከፍተኛ ምክር ቤት የተለያዩ ስራዎችን ከሚሰራባቸው ዋነኛው ነገር በከተማ ውስጥ ያሉ የሙስሊም መካነ መቃብሮች የተሻለ ይዞታ ላይ መኖሯቸውን ማረጋገጥና ደረጃቸውን ማሻሻል አንደኛው ኃላፊነቱ ነው። ይህንንም ኃላፊነቱን በመወጣት በዛሬው እለት በዚህ ስፍራ የተገኘውን የመካነ መቃብር ለማስከበር ወይም ደግሞ ወሰን ማስከበሩን ስራ በስነስርዓት እያ እየሰራ ይገኛል ማለት ነው። የዚህን ይዞታ ያው በተለያየ መልኩ ነው ሳይከበር የቀረው። ይህንን ለማስከበር ዛሬ ያው ችካሎቹን አስቸከለናል። ያው ግንባታ ፍቃድም አውጥተናል። እሱን ህጋዊ ሜቶዱን ተከትለን ተቋማችንን ወሰኑን ለማስከበር ነው። ያም ስል ሰማንያ ሺህ ላይ አሁን በተሰጠን ህጋዊ መልኩ ነው የምንሄደው። ነገር ግን በማናውቃቸው መልኩ በተቋሙ ህጋዊ ካርታ በእጁ ሳለ የማይታወቅ መልኩም ተቆራርሶ እዚህ ደረጃ ደርሰዋል። ይሄንን ለማስከበር ደግሞ ተቋሙ በሰፊው እየሰራ ነው፣ ያሉ ቀሪ ይዞታዎቻችን ለማስከበር በሰፊው ምክንያቱም ማስፋፊያም ጠይቀን ፍትሐዊ በሆነ መልኩ ተገቢው ምላሽ እንድናገኝ ያው ጥያቄዎቻችን በከተማ ደረጃም የትኛው ቦታ እየተንቀሳቀስ ነው ያለነው። ኢንሻአላህ፣ ተስፋ እናደርጋለን። ያጣኑ ካሬ መልሰን እናገኛለን ብለን ተስፋ እናደርጋለን። ከዚህ በፊት የተሰጠን ኤሪያ ላይ ሁለቴ ነው ዛሬ እየተሰራ ያለው የወሰን ችካል። ባለፈው ተሰጥቶን መጥቶ እንደዚህ መሀንዲሶች ከክፍለ ከተማ መጥቶ ከሰጥቶን ከጀመረን በኋላ የአካባቢ ማህበረሰብ ለተለያዩ ቦታ ከዚህ በፊትም እንደ ሙስሊም ማህበረሰብ እኛን እየገፋን ስለነበረ ድጋሚ እንድናቆም ተገድን ነው። ጫረታ አውጥተን ከዚህ በፊት ጫረታ 2016 ላይ ጫረታ አውጥተን ድንበራችን ለማስከበር ጀምረን ነበረ። ከመስጊድ ፊት ለፊት አንስተን ማለት ነው። እሱን ድጋሚ እንዳንሰራ ብዙ ነገራቶች ከደረሰብለን በኋላ የዲጂታል ካርታ የለውም በሚባል እንትን ዲጂታል ካርታ እስከምናወጣ ድረስ ቆይተን፣ ባለፈው ላይ ሀፉን አይል ግማሹን አይል የድንበር የወሰን ችካል ከተሰጠን በኋላ ግንባታ ስንጀምር ድጋሚ የማስቆም ነው የተካሄደብን፣ ና ድጋሚ አቆመን አሁን ላይ ሙሉ በሙሉ የወሰን ችካላችን ጨርሶ ሰጥቶን ወደ ልማት እንድንገባ ነው ዛሬ ላይ ያለ ነው ማለት ነው። ስለዚህ ቦታ ያገባኛል የሚለው ሁሉም የአዲስ አበባ ከተማ ሙስሊም ነው፣ ሁሉም የኢትዮጵያ ሙስሊም ነው። ስለዚህ ይህንን ሰፊ ቦታ አጥረን ለሚቀጥለው ትውልድ እኛም የሚገባውን ጠቀሜታ ተጠቅመን ለሚቀጥለውም ትውልድ ማስተላለፍ ስለሚጠበቅብን የተወሰነች ቦታ አጥርም ከነገ ጀምሮ ይጀመራል። ቀደም ብላችሁ እንዳያችሁት ግብአት መጥቷል፣ ስራውም ተጀምሯል። ነገር ግን ነገ ሙሉ በሙሉ ወደ አጥር ስራ ነው የምንገባው። ዛሬ ኢንሻአላህ የወሰን ማካለሉን ስራ የምንጨርስ ይሆናል። የወሰን ማካለሉን ስራ ስንሰራ እናንተም ቀደም ብላችሁ እንዳያችሁት የወረዳ ስድስት አስተዳደር አለ፣ የወረዳ ስድስት መጅሊስ አለ፣ የአዲስ አበባ ከተማ እስልምና ጉዳዮች ከፍተኛ ምክር ቤት ከፍተኛ አመራሮች አሉ፣ እንደዚሁም የኢስላማዊ ተቋማት ማስተባበሪያ መምሪያም እዚሁ አለ፣ የፕሮጀክት ክፍል ባለሙያዎችም አሉ እነዚህ ሁሉ በተገኙበት ነው። ፖሊስ አለ፣ ሰላምና ጸጥታ አለ። እስካሁን ያለው የወሰን ማስከበር ስራ በሰላማዊ ሁኔታ እየሄደ ነው። ይህንን እንደጨረስን ወደ አጥር ስራችን ነው ቀጥታ የምንገባው። እዚህ ላይ ማስገንዘብ የምፈልገው ኸይር ስራ አማን አምባ ላይ አለ። በጣም ብዙ ኸይር ስራ ለመስራት የሚፈልጉ ወንድሞች፣ አባቶች፣ ባለሀብቶች፣ ቅን ሰዎች እንዳሉ እናውቃለን። ስለዚህ እዚህ ቦታ ላይ ኢንቨስት ቢያደርጉ፣ ለአላህ ቢያበድሩ ምላሹን እነሱ ከሚያውቁት በላይ ነውና ይህን ትብብራቸውን እንዲያደርጉልን በአላህ ስም እንጠይቃለን። ስለዚህ አሁን መሰረተ ልማት የለውም። መሰረተ ልማት ዙሪያውን ቢገባና የአካባቢው ሙስሊም ደግሞ ይህን አካባቢ እያለማ መጠቀም ይችላል። መስጊዱ እንዳለ ነው። መካነ መቃብሩ እንዳለ ነው። እዚሁ አካባቢ ብዙ ነገር ተደርጎ መጠቀም ቢችል፣ ሴቶቻችን፣ እህቶቻችን፣ ወንድሞቻችን ቢጠቀሙ የሚል ነው። ሌላው ግን አሁንም አሁንም ይሄ ነገር እንቅፋቱ ይቆማል ማለት አይደለም። የሄደብን መሬት አለ የተቆረሰብን ጥያቄያችን ይቀጥላል። ጎን ለጎን ግን ሙስሊሙ እዚህ ቦታ ላይ ትኩረት ቢያደርግልን የኡማው ንብረት ነው። የዚህ አካባቢ ፊት ቀደም ሆኖ ቢከራከርም የመላ ሙስሊሞች ነው። ማንም የሚያርፍበት ነው። ስለዚህ ትኩረት ቢሰጠው፣ እንደ አዲስ አበባ እስልምና ጉዳይ ትኩረት ቢሰጡት፣ እንደ መጅልስም ትኩረት ሰጥተው ይህ አካባቢ እንዲህ ለማ ቢያደርጉ የአካባቢው ማህበረሰብም ተጽዕኖ እየበረታ ይሄዳል። የሙስሊሙ እዛም ያለው ትኩረት እያነሰ ይሄዳል። እኛም እዚህ ጋር ያለውን ነገር እያለማን በሄድን ቁጥር አቅም እናገኛለን ማለት ነው። ያ ማለት መስጊድ ይሰራል መድረሳ ይሰራል ሌላም ሌላም ለሚሳኪኖች ማድረግ ያለብን ነገር አለ። እየተመካከርን ነው። እዛ ላይ ትኩረት ቢትሰጥና በእናንተም በኩል ደግሞ አህለል ኸይሮችን እየፈለጋችሁ እንዲለማ ለማ ብታደርጉ የሚል እሳቤ ነው ያለው። አልሐምዱሊላህ በማየታችን ያው አንዳንድ ትላልቅ ሰዎች በመካከላችን ባይኖሩም አላህ እጀዛቸውን ይክፈላቸው፣ ጣሂራን ቢሄዱ አላህ እጀዛቸውን ይክፈላቸው። ይህን ደስታኛ ደግሞ ቁጭ ብለን በማየታችን ወላ እድለኞች ደስተኞች፣ ወሰናችን ተከብሮ ማየታችን ራሱ ለእኛ እድል ነው። ይበልጥ ደግሞ እድለኛ የምንሆነው የአዲስ አበባ ሙስሊሞች በአጠቃላይ ይሄን ቦታ መጥተው ቢያዩትና ምን ያህል ድንግል ቦታ፣ ምን ያህል ያልተነካ ቦታ በትላልቅ ሰዎች ይህ ሁሉ ይዞታ ማግኘታችን፣ ይሄን ሁሉ ቦታ ማስከበራችን ትልቅ ደስታ ስለሆነ ደስታን የተሰማኝ ይበልጥ ደግሞ ለአዲስ አበባ እስልምና ጉዳዮች ድጋሚ የምነግረው ካሉበት አካባቢ ከአዲስ አበባ ቅርብ ናት። ለትራንስፖርት ምቹ ናት። መጥቶ እዚህ አካባቢ ካዲም ቢጀመር እላለሁ። ላሪዎች ከዚህ መሬት ቸርቻሪዎችም ጋር ፈይታ እናገኛለን ብለን እናምናለን። ከትግል ካደረጉ ሰዎች የመጀመሪያ ገፈት ቀማሽ እኔ ነኝ። አላህ በሚያውቀው ከግለሰበት ጋር በግል ህይወቴ ላይ በተለያየ ነገር ላይ ከወረዳ አመራር ጋር ከብዙ ሰው ጋር ተጋጭቼ ለዚህ የበቃሁት ዛሬ ድል አግኝቼ ያለሁ ብዬ እላለሁኝ። ሀምድ ይገባል አለ ያው የአዲስ አበባ ማህበረሰብ በየትኛውም ቦታ ላይ ለሚሰሩ መስጊዶች አስተዋጽኦ ያደርጋል በቃ እዚህ አካባቢ መካከለኛ ላይ ያለ ከፍተኛ ላይ ሀብታም ደሀ አይልም መስጊድ በመስራት ዙሪያ ላይ ሙስሊም ሌላ ቦታ ላይ ሙስሊም ተባብሮ እንደሚገነባ ሁሉ ተባብሮ እንደሚያስጠብቀው ሁሉ እዚህ ያለውንም ልማት ተባብሮ ማልማት መቻል አለበት እዚህ ያለውን ወሰንም በዛው ልክ የአዲስ አበባ ሙስሊም ተባብሮ ወሰኑ ማስከበር መቻል አለበት እና ይሄ ነው ከአዲስ አበባ ሙስሊም የምንጠብቀው። በቃ የነበረው የመተባበር ስሜት በዚህ ተቋም ላይ ማሳየት መቻል አለበት። የዛሬው ደስታ ጥፍ ድርብ ነው። አንደኛ በጣም ለዚህ አካባቢ መስራችና በጣም እስከ ህይወት መስዋዕትነት የተከፈለበት ነው። እነዛ መስራቾች ባሉበት ቆመው ወሰን ችካል በመደረጉ የመጀመሪያው ደስታዬ ያ ነው። ሲቀጥል እኛ አባቶቻችን እያሉ ይሄን ጉዳይ ይዘው እንደነ ሃጂ ምስጦፋ የመሳሰሉ ወጣቶቻችን ከዚህ አካባቢ የወጡ ልጆቻችን ፊት ቀደም ሆነው ይሄን ጉዳይ አብረን በማስጨረሳችን የበለጠ ደግሞ ደስ እያለኝ ነው ያለው። የኛ ተግባር የመጅልስ ተግባር ማለት የእማው ነው፣ የእኛው ነው፣ የተቋማችንም ነው። ያለንን ሀብታችን ወይም ደግሞ ያለን የተሰጠንን ቦታችንን ድንበር የማስከበር ነው። ከዛ በኋላ እኛ ለእማው በምን መንገድ ማገልገል አለብን፣ በምለው ማመቻቸት ነው። ለአካባቢ ብዙ ትግል አርጎ ነው ያመጣ ህግ ለመናገር ማለት ነው። ይህ ትግል አርጎ ያመጣ ሁን ለእማ አግባብ በሆነ መንገድ እንድንጠቀም ቦታችንን የተሰጠንን ቦታ በህጋዊነታችንን ተከትለን የድንበራችን አስከበረን ወደ ስራ የመግባት ነው። የተሰጠውን ቦታ ምናልባት እንደ መጨረሻ ላነሳ የምችለው ነገር እንደ ተቋም መስራት ያለብንን ነገር አልሰራንም እስካሁን ድረስ። ከዚህ በኋላ የአካባቢው ማህበረሰብ ከሚገባው ማድረግ ከሚችለው በላይ ያለውን ኃላፊነቱን ተወጥቷል። ቀጣይም ደግሞ በሚችለው ልክ ለመስራት ፈቃደኛ የሆነ ማህበረሰብ ስለሆነ እዚያ አካባቢ ላይ ያለው ያንን በማገዝ ደረጃ ያላለሰለሰ ጥረት እናደርጋለን እንደ ተቋም የአካባቢው ማህበረሰብ ደግሞ በተቻለው አቅም ከዚህ ቀደም ያደርገው ከነበረው ትግል በተሻለ ትናንት ለማስከበር ነበር። ይብዛም ይነስ፣ በምንፈልገው መጠን ልክ ባይሆንም የምንችለውን ያክል አድርገን የማይገባንን አግኝተን አስከብረናል። ያስከበርነውን ቦታ አልምተን የተሻለ ግልጋሎት ለማህበረሰቡ እንዲሰጥ በሚደረገው ጉዞ ሂደት ውስጥ ከዚህ ቀደም ሲያደርግ ከነበረው በተሻለ መንገድ ጥሩ እንቅስቃሴ እንዲያደርግ ለአካባቢ ማህበረሰብ መላው ሙስሊም ማህበረሰብም ደግሞ ቦታው የመካነ መቃብር ቦታ ነው ከመሆኑም አንጻር ደግሞ የአካባቢ ሰው ብቻ ነው ይቀበርበታል ተብሎ አይታሰብም። መስጂድ የደረሰ ሁሉ የሚሰግድበት ነው። ስለዚህ የከሌ ነው የሚባል ተቋም የለንም እና ተቋም የኛ ነው በመጠሪያችን በሙስሊሞች ስም የሚሰጥ ስለሆነ ሁሉም ለዚህ ቦታ በሚደረገው ጥረት የበኩሉን እንዲያደርግ በዚህ አጋጣሚ ጥሬን አስተላልፋል እንደ ምክር ቤት ምክትል ስራ አስኪያጅነቴ እዚህ ማህበረሰብ ይህንን ይዞታ ለረጅም ዓመታት ሲያስከብሩ የነበሩ ለዓለማዊ ህይወት ለዓለማዊ በምን ቦታ ሳይሰጡ ላሄራዊ ብለው ይህንን ቦታ አስጠብቆልናል። ዛሬ በአንድ በለኛም ደርሰናል። መንግስት ጋር ማድረስ የሚገባን አቅጣጫ ጠብቀን ከመንግስት የሚሰጠን አቅጣጫ ወስደን የነበረውን ያጣኑን ካሬ አስመልሰን ይህንን ቦታ የነበረብንን ፍትሃዊነት ማግኘት አለብን ብለን እናስባለን። ስለ ይህንን ለማድረግ ሙስሊሙ ማህበረሰብ በጋራ መተባበር መጠበቅ አለበት ብዬ አስባለሁኝ። በአጭር ጊዜ ደረጃውን የጠበቀ መስጊድ መገንባት አለበት ብዬ አስባለሁ። በዛው ልክ ደግሞ ዙሪያውም ደግሞ ወሰኑ መጠበቅ አለበት ብዬ አስባለሁ። ለመንገድም ለተለያዩ ልማቶችም ማህበረሰቡ መተባበር አለበት። የሚጠበቀው እጅግ በጣም አስፈላጊው ነገር ምንድን ነው? ወሰን ማካለሉ ስራ ተሰርቷል። ከዚህ በኋላ ሌሎች ማሻሻያ እንዲሁም ደግሞ የማስፋፋያ ጥያቄዎችን ከዚህ በፊት የነበረው ሕጋዊ የቦታ ይዞታው መ50 ሺህ ካሬ ነበረ፣ ግን በአሁኑ ሰዓት ላይ በህጋዊ ደረጃ ወይም ደግሞ በአየር ካርታ የተነሳው 80 ሺህ ካሬ ነው። ስለዚህ የቀሩትን ካሬዎች የተወሰዱን በተለያዩ ሕጋዊ መንገዶች የማስመለስ ስራ ለመስራት ከፍተኛ ጥረት እያደረገ እንደሚገኝ ከምክትል ስራ አስኪያጁ አቶ አደም ሰምተናል። ስለዚህ የአዲስ አበባ እስልምና ጉዳዮች ከፍተኛ ምክር ቤት ይህንን ጥረት በሚያደርግ ሰዓት ላይ የከተማ ሙስሊሞች ደግሞ በከተማ ውስጥ ያሉ የመካነ መቃብሮችን ደረጃቸውን በጠበቀ መልኩ አገልግሎት እንዲሰጡ ሁሉም የከተማ ማህበረሰብ የተለያየ ትብብሮችን እንዲያደርግ የአዲስ አበባ ከተማ ስልምና ጉዳዮች ከፍተኛ ምክር ቤት ምክትል ስራ አስኪያጅ መልእክታቸውን በዚህ አጋጣሚ አስተላልፈዋል። አሁን ላይ ይህንን ያገኘ ነውን 80 ሺ ካሬ ደረጃውን በጠበቀ መልኩ ምክንያቱም በአካባቢው ላይ በጣም እጅግ በጣም ሰፊ የተፈጥሮ ሀብቶች አሉ እንዲሁም ደግሞ ያችሁት ምናልባት የእንጦጦ ፓርክ ወደዚህ አካባቢ ነው ያለው። በቅርብ ርቀት ላይ እንጦጦ ፓርክ አለ፣ እንዲሁም ደግሞ የጫካ ፕሮጀክትም ከጀርባችን ነው የሚገኘው። ስለዚህ እነዚህ ሁለት ትልቅ የቱሪስት መዳረሻ ቦታዎች ላይ የሚገኝ የእስላማዊ ተቋማት ነው። ሰው እስላማዊ ተቋማቶች ደግሞ በዚህ ልክ ከፍተኛ ደረጃ ላይ መድረስ አለባቸው። ከፍተኛ ማሻሻያዎችን መጠቀም አለብን። ይህንን ነገር ለማድረግ ደግሞ የአዲስ አበባ እስልምና ጉዳዮች ከፍተኛ ምክር ቤት የተለያዩ እርምጃዎችን እያደረገ ነውና ይህንን ጥረቱን አብረን ልናግዘው ይገባል እላለሁ። መልእክቴን አብቅቻለሁ።